ምታያቸው እነሱ ኩ ተመልካሽ ናቸው ማለት እኔ እና አንቺ ነን እኮ፣ እዚህ ጋር የተጫወዝን ያለ ነው። ልቢያልሽ፣ እኔ እያልኩሽ ነው። አሁንም እኔ በነሱ በእነዚህ አንዳንድ ቆሻሻ ትግሬዎች አሉ፣ አንዳንድ ቡሽቲዎች አሉ፣ አንዳንድ የኩንዳም በኮንዶም ያልተ የተረገዙ የደርግ ትራፊ የሸርሙጣ ልጆች አሉ። የትግራይ ተወላጆች እነሱ ነው የሚያስለቅሱ ሲለኔ አረሽ፣ በቃ ዜ አታልቅ፣ አንቻለሽ ከፈለጉና ቶ ስጠጥማታ በእኔ ምክንያት መስሎኝ ነው። አይ በእኔ ምክንያት ደግሞ እንድታልቅ ምክንያት አለም፣ እንደሚሰድቡኛል ታያቸው፣ እነሱ ተመልካች ናቸው። ለምንድነቶ ከአንቺ ጋር በተናገርኩት ቁጥር እናቴ ነው ነገ ጠዋት ምትዘቀዘቀው። ለአንቺ አሁን ብሰድብሽ ነገ ጠዋት ጃኔ ሰደበቻት ብሎ ነው የሚዘቀዝቁኝ። ይህ አታቂም ና የአንቺ ሞዴሬተር ሳይቀሩ ቆይ ቆይ እንገርሽ የአንቺ ሞዴሬተር ሳይቀሩ ነው እናቴ ነው የዘቀዘቋት አዎ እኔ በደንብ አድርጌ እኔ የዛኔ ማቆ ታሪክ የለም። ሲዘቀዝቋት ምንም ማቆኔ ከነሱ ጋር ማለት ከነሱ ጋር ጨርሽኝ። ምክንያቱም እኔ ከነሱ ጋር ምንም አይነት ሞድሬተሮች አንድ ቀን አይደለም ፎቶ ሊዘቀዝቁ አይደለም በቃ የኔ ማንነት የኔ ማንነት ላንች የምትቀርብሽ አንድ ሰው አላት፣ አናገሪያት። እሷም ታቂያታለች፣ ዋን ላቭ የኔ ማንነት በደንብ አርጋ ታውቃለች። የኔ ባህሪ፣ የኔ ምኔ እሷ ታቀኛለች፣ አናገሪያት። ፎቶ ሲዘቀዘቅ እንኳን ተው ያለቻቸው ነበረ። እኔ ማላቃቸው ምን ያንቺ እናት ሲዘቀዘቅ እንኳን እናቴ ማለት ናት ያልኩ፣ ግን እዛ ያሉ አሽቃበጭ ሞዲሬተር የሰጠሻቸው፣ አሁን ብሰድብሽ ነገ ጠዋት የእናቴ ፎቶ ነው የሚገኘው። አረ፣ መሰዳደብ ራሱ መሰዳደብ ላይ አንደርስም። በቃ መሰዳደብ ምናምን እንደዚህ እኔ አልቀጣም። ቃሪያ ስትይ ብዙ አይደለም ብዛ በቲክታክ ዩኒቨርሳል በትሪፕል ቁንጥር ምንጥር ሃያ ሺህ እየሰጡ መኒጋብ ጋላክሲ እየሰጡ በሱ ነው። ቃሪያ ሻወር እያልሽኝ ነበረ ገባሽ? በጣም ብዙ ነው፣ ይገላል ሰው ሀያ ቃሪያ አይበላም፣ ያቃጥላል። ጨጎራ ጨጎራ ጨጎራ ቆይ ጨጎራ በጣም ኃይለኛ ጨጎራለኝ ቃሪያ ኃይለኛ ጨጎራለኝ። እዚህ ጋ እዚህ ድድ ላይ በርበሬ በብርሽ እንደዚህ ስታደረግም በጣም ነው የሚሰረስረው። ይሄ እንኳን እየተቀጣሁ ነኝ ይሄ እንኳን እየተቀጣው ነኝ። እሱማ በርበሬ እኮ ነው። ኖርማል ብሩሽ ነው። ሁሌ ነው፣ ሁሌ ነው። ደሞ አልቀጣሽም፣ በቁንጥል ምን አላሸነፍኩሽማ፣ አልቀጣሽም። እዛ ሄደሽ ለለማኝ ስጪው፣ ሄደሽ አውጅለት

በሊፀየም ሁምትር ሕር ጋላ ልሄድ አይደል ወይ? ገና ትቃጸሉ ዮም በለጠት ይባላል ነህ፣ ንገሪያቸው። ኧረ ንዩ ዜድ ቅድም ወጣ። እናም ደግሞ እኔ አላውቀውም፣ ጓደኛዬ ነው እሱ ስልሽ፣ ኖርማል በእንደዚህ ዓይነት ኪሳይም ዝም ብዬሽ ነው የማውቀው በጌመር ምናምን ነው የማውቀው። ሌላ ነገር አስበሽም ከሆነ አላውቅም፣ ተጣላችሁም ከሆነ አላውቅም። ገና እንደውም ለአንቺ እኮ ነው ያሰጠሁሽ፣ ገና አሰጥሻለሁ ብዬሽ ነው አዎ እንደዚህ አይነት ሲያይ ግን አይደለም፣ ሊሰጥ ማለት ነው። አዲስ አበባ እንኳን ቁጭ ብለው ለዛ ምስኪን ወጣት እንኳን አይዞ በለው እያለ አዲስ አበባ ተደብቆ ነው ያየ ነበረ። አይደለም ቲክታክ ዩኒቨርሲቲ አይቶ ሊመጣሽ ተደብቆ እንደዚህ ጭልቅ ብሎ ነው የሚያየሽ። አይሰጥችም። እሺ ቅጣት እቀጣልሻለሁ፣ ንገሪኝ ቅጣት አንደኛ ቅጣት ሁለት ጌም እስከሚያልቅ በጭንቅላትሽ መቆም። ሁለተኛ ቅጣት ሀያ ቃሪያ አይገላል። ኦኬ፣ አስር ቃሪያ ብይልኝ፣ አስር ቃሪያ ብይልኝ። ሶስተኛ ቅጣት ሁለት ኩባያ ከሽንት ቤት ውሃ ጠጭልኝ፣ ከሽንት ቤት ከሞሉ። እንደዚያ አልቀጣሁሽም። እሱን በቃ አትጠጪ፣ ያንቺ ነው እኮ አልኩሽ። ዋ ጃኒ ምን ሆነሽ ነው? ደማሪ ቀጠን ኮል እየተላሽ፣ እሱ ያንቺ ነው። ቆይ እሱ አያገባኝም። እኔ ደግሞ ሀሳብ እኔ ተላልጃለሁ። ስለቀጣሽ አልቀጣም ብለሽኛል አይደለ? ኮልጌት ስለዚህ ኮልጌት ስለማትቀጭ በርበሬ በሻወር አልቀጣም ብለሽኛል ብለሽ ጸጥ አልኩሽ። እሱ አልፌሻለሁ። ገባሽ? ለኮልጌት እሱ አልፌሻለሁ። ለኮልጌት አልቀጣም አልቀጣም ስላልኩ አልፌሻለሁ። ሰምታችኋላ የጠጣችሁ እየጠጣችሁ እንደዚህ ያጠጡ እንደዚህ አይነት ስድብ ምናምን፣ ነገ ጠዋት ተሰደበች ምናምን እንዳትሉ፣ ስሙ እንግዲህ ሰምታችኋል እንግዲህ። ኧረ ከአሁን በኋላ እኔ እኔ ከአሁን በኋላ ከጃኒ ጋር ከተጫወትኩ እንደዚህ ሚካኤል ቆማጣ ያርገኝ። እኔ ሚካኤል እንደዚህ ኪንክ ያርገኝ። እኔ ሚካኤልን እኔ ያው ስለ ታስገብቻለሁ ለሚካኤል ከቤታ ጋር እንደዚህ ተሸርሙጣና በትክክል በቃ እናቴ ትሙት ነው ምላቻለሁ። ኪዳና ምረትን ኪዳና ምረት ነው ምላቻለሁ። እኔ ባንድ አሁን እንደዚያ ሰክራ ምናምን እንደዚህ ብላ ምናምን አንድ ቃል ለእሷ የሚያሳም አንድ ቃል ነው። አንድ ቃል ገባችሁ። እሷ የተሳደበችው ባህር ዳር ምንድን ነው የሚባለው? ድሬ እሷ የመሰላት እንደ ናዮ አርግዛ ምታረግዝ መስሏት ነው። ምታረግዝ መስሏት ነው እስር ቤት የገባችው አዲስ አበባ እዛ ቃሊቲ ማረሚያ ቤት የሚያስገቧት መስሏት ነው። አልተሳካላትም። አይሆንላትም፣ አይሆንላትም። ናዮ ቀደመች። በቃ ናዮ ቀደመች ማረሚያ ቤት የገባችው ድሬ የሚወስዳት አልመሰሏትም። በቃ እዛ ቃሊቲ እስሪ ቤት የሚያስገቧት ነው የመሰላት ከዛ ከጆን ጋዛ ብር ሰጥታ ምናምን ጆ እንዲደክላት አርግዛ እንድትወጣ ከጆ ልጅ እንዲኖራት ፍላጎቷ ነው። አይሆንም አይሆንም፣ በቃ ተበልታለች። አንድ አርታ የለም አንቺ ነ ውጪ። እናንተ የትግራይ ባንዲራ ያደረጋችው ነውጡ ውጡ፣ ውጡ። የሸሩ ሙጣ ልጆች ንውጡ፣ ከዚህ ሂዱ፣ ሂዱ። ያላ ያላ እዚህ ቤታት ምጡ፣ ያላ ሂዱ፣ ሂዱ፣ ሂዱ። እኔ ጋ ትምጡ። ትልክክል እኮ ነው የምናገር ያለው ትክክል ስለተናገርኩ እና ቃሊቲ የምትሄድ መስታት አይደለም እንዴ ቃሊቲ ወደ ጆን ዳንኤል እስር ቤት የሚያገናኛት አትመስጡና አርግዛ እንድትወጣ አይደለም እንዴ ነበረ እሷ ደግሞ ድሬ ነው የወሰዷት ድሬ ነው የወሰዷት እናሳ ልታረግዛ አይደለም የገብታ የነበረ አይሆንም ሰታ ምናምን ጆ እንዲደርግላት አርግዛ እንድትወጣ ከጆ ልጅ እንዲኖራት ፍላጎቷ ነው ነው። አይሆንም፣ አይሆንም። በቃ ተበልታለች። አንድ አላፍታ የለም። አንቺ ነው ውጪ። እናንተ የትግራይ ባንዲራ ያደረጋችሁ፣ ውጡ፣ ውጡ፣ ውጡ። የሻሩ ሙጣ ልጆች ነው ውጡ፣ ከዚህ ሂዱ፣ ሂዱ። ያላ ያላ፣ እዚህ ቤት አትምጡ። ያላ ሂዱ፣ ሂዱ፣ ሂዱ። ጋር አትምጡ። ትልክ ክልም እኮ ነው የምናገር ያለው ሽግረኛ ተመስጦትና አርግዛ ልትወጣለ እንዴ ነበረ? እሷ ደግሞ ድሬ ነው የወሰዷት። ድሬ ነው የወሰዷት እና እዛ ልታረግዛለም የገብታ ነበረ። አይሆንም ማርያም አይሆንም። በቃ ብር ከፍላ ምናምን እዛ እንዲካካት ምናምን ነበረ ፍላጎቷ። አልተሳካለትም። በቃ እሷ ክብር አያስፈልጋትም። እኔማ ማ ይቅርታ ተባብለን ሂጄ እንኳን በሰላም ወጣሽ ብዬ የአስርሹ ጊፍት ሰጥቼ ከዛ መጥታ እሷ ደግሞ ችግር የለም ዜድዬ እንዴት ነሽ ብላ ልብ ሰጥታኝ በታችም ልብ ጽፋ በቃ ስንጫወት ደግሞ ታርቀናል። በቃ ከእሷ ጋር ጌም ነው ከእናንተ ጋር ምጫወት ምናምን ብላ እነሱ በእኔ ነው የሚያገኙ እኔ ግን በእነሱ አላገኝም። በእነሱ አላገኝም። ለምን ሳፖርት የሚያደርጉኝ እህቶቼ ናቸው ማን፣ ወንድሞቼ ናቸው ማንም። እንትን መጥታለም ሳፖርት የሚያደረገኝ እኔ እንደነሱ ለእኔ የሚጠላ ወይ ደግሞ እልህ ተፈካክሮ ምናምን አለ የሚሰጠኝ። ቁጭ ብዬ የሚሰጡኝ እህቶቼ ያሉ፣ ቁጭ ብዬ የሚሰጡኝ ወንድሞቼ ነው ያሉ። እነሱ ግን በእኔ ይጠቀማሉ። ከአሁን በኋላ አልጠቅማቸውም።